ሰላም ሰላም፣ ውድና የተከበራችሁ የአዜቲ ቤተሰቦች፣ እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? ዛሬ እንግዲህ በጣም በሚያሳዝን ልብ በሚሰብር ቪዲዮን የመጣሁላችሁ በጣም ያሳዝናል። እንግዲህ ነፍስ ይማር እንላለን ለእህታችን። እንግዲህ ከድንገተኛ አደጋ ሁላችንም ፈጣሪ አምላክ ይሰውረን። ይህም ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጎ ውዶችዬ፣ እምወዳችሁ ሰላማችሁ ይብዛ፣ ወዳችኋለሁ። እስኪ አብረን ታሪኩ እንዲህ ነው። የሆነ እች እህታችን ቃል ኪዳን ትባላለች ማለት ነው። ቃል ኪዳን መለሰ፣ ወይም ደግሞ ሊሊ በቲክቶክ ስሟ ማለት ነው። የምታውቋት ቲክቶክ ላይ በደንብ እናቃታለን ሁላችንም ማለት ነው። የሁለት ልጆች እናት ስትሆን በኮንታ ዞን ነው ተወልዳ ያደገችው። አሩሲ ነው እንግዲህ አሁን ህይወቱ ያለፈው ኮንታ ውስጥ ነው። በጣም ያሳዝናል። በሰባሪ ነው እንግዲህ በትናንትና እለት እህታችን የምትሰራው ስራ ያው የካሜራ ባለሙያ ናት ብዙም ጊዜ እንዲሁም ከፎሮኒካ አዳነ ጋር አይተናት አልሁላችንም አይደለ ቲክቶክ ላይ ማለት ነው ቪዲዮ ፍሪጅ ምናምን ስትሸለም አይተናት ነበረ። ብዙ ነገሮችን ስትሰራ የነበረች ናት ያው በቲክቶክ ታዋቂ ናት እህታችን። በሚያሳዝን ሁኔታ የሁለት ልጆች እናት እንግዲህ እንደተለመደው የቀን የቀን የእለት የለት ስራዋን በካሜራ ማንነት ተቀጥራ እየሰራች ባለችበት እንግዲህ መንገድ ላይ እየመጡ እያለ የመኪና አደጋ፣ አንገቷን አውጥታ በመኪና መስኮት ማለት ነው ካሜራ እየቀረጸች እያለ እንግዲህ በድንገት ህይወቷ አልፏል ማለት ነው። የመኪና አደጋ ደርሶ ብዙዎች ከባድ አደጋ እንደደረሰባቸው ሰምተናል። ህይወቷ ግን ያለፈው ወዲያውኑ በዛች ቅጽበት እንግዲህ የዝች እህታችን ቃል ኪዳን ነው። በጣም ልብ ይሰብራል፣ ያሳዝናል። እውነት ለቤተሰብ መጽናናትን ያድልልን፣ ልጆችንም እግዚአብሔር አምላክ ጽናቱን ይስጥልን። እንግዲህ የሁለት ልጆች ገና ትናንሽ ልጆች ናቸው። ልጆቿን በፎቶ አይተናቸዋል በጣም በሚያሳዝን ሁኔታ እግዚአብሔር ወይ ወጥቶ ከመቅረት ይሰውረን እያላቸው ጸሎት አድርጉ። በጣም ያሳዝናል። እንዲሁም ደግሞ ሰብለ ታስራለች ማለት ነው። ሰብለ አሰፋ እንግዲህ ጠበቃ ና የህግ ባለሙያ ናት። በዳኝነትም ብዙ ጊዜ እየሰራች ናት ማለት ነው። ለአስራ ስድስት አመታት እንግዲህ የህግ ስራ ውስጥ ያለች ናት ማለት ነው። ሰብለ ሰብለ እንግዲህ ቪዲዮ ላይ የወጣች ሰሞኑን በተለይ በአነጋጋሪው በአትሌት ገለቴ ና በባለቤቷ ላይ ሁሉም ሰው ሐሳብ እየሰጠ እንደሆነ ሁላችንም እናውቃለን። በዛ ምክንያት ላይ ብዙ እኔም ራሱ ሰርቼ ነበረ። በእሷ በሰብለ ለ የንትን ያለችውን አምጥቼ ነበረ ና ቅድሚያ አንድ ቁጥር ሆና እኔ ነጻ አገልግሎት እሰጣለሁ ብላ እየጠቀሰች ስለ ህግ ማለት ነው እየጠቀሰች እንዲ ይሄ ያስቀጣል እንዲያደርጋል እንዲያደርጋል እያለች ቪዲዮ ሰርታ ነበረ ስለ ገልቴ ብርቁ ማለት ነው። በዛ የተነሳ እንግዲህ እስር ቤት እንዳለች ነው እየተነገረ ያለው። እዚህ ጋር እንግዲህ ከምታወተ ታችን ደግሞ ያው ህይወቷ በዚህ ምክንያት አልፏል በድንገት በጣም ያሳዝናል ማለት ነው ነት አንዳንዴ ሰዎች ወጥተን ከመቅበት እሱ ይሰውራል። እዚህ ጋር የምትወሰብለ በእስር ላይ ነው ያለችው አሁንም፣ ዛሬ አርብ እንግዲህ። የታሰረችበት ምክንያትም እንደሰማነው ከሆነ በገለቴ የተነሳ ቪዲዮዎችን እየሰራች ነበረ። ደጋግማ ቲክቶክ ላይ እየለቀቀች ነበረ። በዛም የተነሳ ለሰዎች ያልሆነ ቪዲዮን እያስተላለፍሽ ነው ያለሽው። ስለዚህ ለጥያቄ እንፈልግሻለን በሰራሽው ቪዲዮ ብለው ቢሮዋ ድረስ ሂደው ከቤት እንደወሰዷት የሚያሳየው መረጃ ማለት ነው። ከቤት ከቢሮዋ እንደወሰዷት ነው። ለጥያቄ እንፈልግሻለን ብለው ፖሊሶች መጥተው ወሰዷት። ከዛም ፍርድ ቤትም ትቀርባለች ተብሎ ነበር፣ አልቀረበችም። እስካሁን እስር ቤት ነው ያለችው። ብዙዎችን ፍትህ እያሉ ነው፣ እኛም ፍትህ እንጠይቅ። ምክንያቱም ሐቅና እውነትን ነው ለተበደሉ ሰዎች የምትቆምናት ሰብለ ማለት ነው። በዚህ ምክንያት ደግሞ መታሰር የለባትም እውነትን እውነት ውሸትን ውሸት ነው። ሀቅን ለምን አወራሽ ነው እንግዲህ ምክንያቱ። የገለቴ በገለቴ ላይ ተደጋጋሚ ስለዛ ጉዳይ ቪዲዮ ሰርታለች ማለት ነው ብዙ ጊዜ እንዲሁም ገለቴን እኔ አግዝሻለሁ በነጻ በራሴ ስለ ጠበቃ ስለ ሕግና በዚህ በዚህ እንደዚህ እንደዚህ ያስቀጠዋል በዚህ እያለች እየጠቀሰች ሁሉንም ነገር ስታሳልፍ በነበረበት በዛ ምክንያት እስር ላይ ሆናለች ማለት ነው። በአሁኑ ሰዓት ላይ ኢትዮጵያ ላይ እውነትን ለመናገር በጣም ከባድ ነው። እውነት ከተናገራችሁ እናንተ ሀቅን ከተናገራችሁ የሆነ ክፍተት ካለ በዚህ ክፍተት ይሄ ነው ይሄ ነው ብላችሁ የምትናገሩት ነገር ካለ እንግዲህ ለእስር ትደረጋላችሁ ማለት ነው። ከባድ ነው። እና የገለቴ ጉዳይ እንዴት እያያችሁት ነው እኔ ባየሁት መልክ እኔ በተረዳሁት መልክ አሁንም ገለቴ እውነቷን ነው ገለቴ ጋር ምንም ውሸት የለም ነው ምለው እኔ አሁንም ቢሆን ከገለቴ ጎን ነኝ ምክንያቱም እስካየሁት ድረስ ሰውየው በጣም አጭበርባሪ ነው በጣም ውሸታም ነው እንዲሁም ደግሞ በብሄር በሃይማኖት በምናምን ውስጥ ሁሉ እንዲገባ እየነካካ እየነካካ እያለፈ ያለ ሰው ነው ማለት ነው እና ሰውየው ከስሙ የተነሳ ሰዎች ሌላ ሰው አድርገውት ነበረ። እሱ ግን በራሱ ግን የትኛው ብሄር እንደሆነ ደግሞ ተናግሯል ሰምታችሁ ከሆነ ማለት ነው። እና ስለ ብሄር ስለ ሃይማኖት ምናምን መለቃለቁን እሱን ትቶ ሀቅና እውነትና እውነትን ማለት ነው ቢናገርና እውነትን ቢያወጣ አሪፍ ነበረ። በጣም ይዋሻል። ሁለተኛ ደግሞ ስለ ልጅ ስለ ማስወረድ ምናምን ብሎ አውጥቷል አውርዷል፣ ይሄ ሰውዬ ማለት ነው። ይሄ ማለት ምን ማለት ነው? እሷንም ይሄ ማለት በህግ የተከለከለ ነው። ውርጃ በየትኛውም ቦታ ላይ አይፈጸም፣ በኢትዮጵያም ህግ ሆነ በየትኛውም ሆነ ውርጃ ማለት ነፍሰ ማጥፋት ማለት ነው። ይሄ ማለት በጣም ክልክል ነገር ነው። እና ይሄን ሁሉ ማውራት ምን አስፈለገው ሰውየው ሲጀመር መጥቶ ማለት ነው። እና በአብዛኛው ይሄ ሰውዬ ሁሉ ነገሩ ውሸት ነው፣ ሁሉ ነገሩ ፌክ ነው። ተደበደበ የተባለው ራሱ የእውነት እንዳልሆነ ብዙዎች እየተናገሩ ናቸው። ያሉት ራሱ አውቆ እንዲደበደቡት እንደዚህ አይነት ስራ እንዲሰራ አድርጎ አቀነባብሮ እሷን ወንጀለኛ ለማድረግ እና የኢትዮጵያ ህዝብ ከእሷ ጋር ስለቆመ ይሄንን ነገር ለማብረድ እሷን ክፉ ለማድረግ የተጠቀመበት ሲስተም ነው እንጂ የእውነት ዱርዮች አይደለም የደበደቡት ወይም የፖሊስ አካል አይደለም የደበደበው። የውሸት ነው። እንደዛ ራቁቱን ፎቶ ተብጫጨረው ምናም ምናም ምና እንደዛ እንዲደረግ ተደርጎ ነው ሲጀመር እና የውሸት መረጃ ነው ማለት ነው። የሰውየው መረጃ ነው። ሁላችንም ፍትለ ገለቴ ማለት አለብን። ገለቴ አቋም ማግኘት አለባት። ይሄ ሁሉ ንብረት ከየት አመጣ? እሱ እኩላችን ነው። እሷ ምንም አይነት በጣም ውሸታም ነው። ብዙ ውሸት አለበት። እሷ ምንም አይነት ነገር የላትም። ስንገናኝ ራሱ ብሏል በጣም በሚያሳዝን ሁኔታ እሷ ደግሞ እሱ ጋር ከመገናኘታችን በፊት ከአምስት ሀገራት ነው ከስንት ሀገራት አለች ያለመጡ ገንዘቦች ውጭ እንዳሉ ስንት ነጥብ ምን ነው ያለችው? አንድ ሚሊዮን ነው ስንት ሚሊየን ምናምን ምናም ብር መጠን ተናግራለች። ይህን አክል ብር እንዳላት ካሽ ብር፣ ይህን አክል ቤቶች፣ ይህን አክል መኪና እንዳለኝ ብላ ተናግራለች። ስታወራ እንደሰማ ነው ከጋብቻ በፊት ባለ ሀብት ናት ሲጀመር ማለት ነው። እሱ ግን ታክሲ ነበር ሲነዳ እሱ ደግሞ ምንድን ያለ እንደውም ከእሷ እኔ ይሻል ነበረ ስራ ስራ ነበረ ነው ያለ ገንዘብ እንዳለው ነው ያም አለ ይም አለ በእሷ ላይ ተጠቀመባት እንጂ እሷ አልተጠቀመችም። እሷ ሁሉ ነገሯን ነው ያጣችሁ። ይህ ውርጃ ደግሞ ስለ ውርጃው ደግሞ ስለ ልጅ የተናገረው ማለት ነው እሷም ሆነች እሱም ሆነ ተስማምተው ያደረጉት ነው። ቢሆንም ባይሆንም ደግሞ እዚጋ ይሄ ነገር ማለት ነው መወራት የለበትም ይህንንም ማውራት የለበትም ይሄ ምንድነው እሷን ለማስጠቆር እሷን ለማስጠላት እሷን ክፉ ለማድረግ ነው በእንደዚህ ባለችበት ሃይማኖት አያጋባኝም እንዲህ ካልሆነ እንዲህ ካልሆነ ብላ ብሎ ይሄ ሁሉ ዙሪያ ጥምጥም የሚሄደው ያው ሀቋን እሱ እንደበላ በስነ ስርዓት የእውነትና እውነት የሚያሳይ ነገር ነው። እዚህ ጋር እያየን ያለ ነው መረጃ አንድ ባንድ ይዛ መታለች። የእሷ መረጃ ሙሉ በሙሉ ነው ያለ። ስለዚህ የገለቴ ባል ውሸታም ነው። ሁላችሁም ፍትህ ለገለቴ ይበሉ። ለሞተችው ምህታችንን ነብስ ማር፣ ለቤተሰቧ መጽናናትን ያድለልን። ወጥቶ ከመቅረት እግዚአብሔር አምላክ ይሰውረን እና በዚህ ምክንያት እንግዲህ የንትናም ጦሱናለች ማለት ነው። ጠበቃ ምህታችን ጦሱናለች በነሰብለ ምክንያት ማለት ነው እሷም